እንደ እማዬ ኪራን ባህልሜ ቆማየሁት። አሁን በቃ ሄጂ ለኪራ የምሰጠው ደብተር ላይ መጻፍ አለብኝ። ገብቼ የሆነ እሷ የቤቲነት ናት። ቤቲ ቤቲ ቤቲ? የቷ ቤቲ በፊቷ የኪራ ጮኛ የነበረችው? ይቅርታማማ እርስዎን ባከብርም የዛችን ሰይጣን ስም ግን መስማት አልፈልግም። ኪራ ቤቲን ወደ ቤቱ ሊመልሳት ወሰነ። የቤቲ እናት ዛሬም ኪራን እየተከታተለችው ትገኛለች። ዛሬ ላይ ቃል አስገብተዋለች። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ርፍርፍ ይበልልኝ እያልኩኝ እንደተለመደው አስተማሪና አዝናኝ የሆነውን ጽናት ድራማ ክፍል ሰማንያ ዘጠኝን ይችላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት። ቪዲዮውን እስከ መጨረሻው ድረስ አይታችሁ ሼር ላይክ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮ ተጠይቃለሁ። ውድ ቤተሰቦች እንግዲህ ከስራ ስለገባሁኝ ነው ገና አሁን ትንፋሼ ቁርጥ ቁርጥ እያለ ያለው ማለት ነው። ባለፈው እንዳየነው ጽናት ድራማ የቤቲ እናት ኪራን ግዴታ ቤቲ ካንተ ጋር ካልሆነች መቼም አገገም አትችልም እባክክ እባክክ በጠባ ከውጡት እያለች ስትለምነው ነበር ዛሬም ላይ እንግዲህ እየተከታተለችው እየለመነችው ትገኛለች እቤት ድረስ ሄዳለች ነገር ግን እሺ ብሎ ፍቃድ ገብቶላታል ቃል ገብቶላታል ጽናት አበደች ማለት ይቻላል አበደች እረ ኪራ አበዛከው እንዴ ስንቴ ነው የምትሰባብራት ስንቴ ነው የምትሰባብራት ጽናትን ተው እንጂ አስብ እንግዲህ ዛሬም ላይ እየዞረች እሱኑ እባክክ እያለችው ትገኛለች። ቤቴም ኪራን አግኝተዋለች። ነገር ግን እናትየዋ ዛሬ የምወስድሽ የምትወጁ ሰው ጋ ነው እያለችም ስትላትም ነበረ። ቤቴ ግን እውነትም አቅሎ አንስታለች እኔ አልፈልግም፣ የምትወስድኝ ዶክተር ጋ ነው። ይህ ዶክተር ነው አምፑላንሱ፣ እኔ እንዳልሰማው እንዳልደበቅበት ድምፁን ደብቆ እየጠበቀኝ ነው እያለቻትም ነበር። ነገር ግን አይደለም ኪራም እባክክ እባክክ እያለች እንግዲህ፣ የቤቴ እናት አስገድደውና ለምነው ነው ቤቴ ሊያገኛት የቻለው ማለት ነው በአጋጣሚም እንግዲህ ቀናም ስትል ኪራ ከፊቷ ቆሟል። ነገር ግን ቤቲ በእውነት ሳይሆን በህልሟ ኪራን ያየችው ነው ይመሰላት። እማዬ ኪራን በህልሜ አየሁት እያለችም ስትልም ነበረ። በአጋጣሚም እንግዲህ እውን ነው አየችው፣ አገኘችው። እንዴ፣ እማዬ እንዴ፣ ፍቅረኛዬን እንደዚህ ነው የምትቀበዩ? ሰላም በዩ እንጂ እቤት አስገዱ እንጂ፣ ኪራዬ እያለችም ስትለውም ነበረ። እንግዲህ በዚህም አጋጣሚ ኪራ በጣም አሳዝነዋለች። እናትየዋም እንደዚህ በምትለምነው ሰዓት እንግዲህ እናቴን መሰለችኝ እናቴ ትዝ አለችኝ፣ እያለ እንግዲህ ቤቲም አሳስቦታል። የቤቲም ህመም አሳስቦታል። የእናቷም ልመና አሳስቦታል ማለት ነው። ኪራ ወጥመድ ውስጥ ገብቶ ይገኛል። በቃ የሚያጣብቅ ወጥመድ ውስጥ ገብቶ ይገኛል ማለት ይቻላል። ኪራ ዛሬ ላይ በዚህ ጽናት ምንት ሊሆን የሚለው ግራ ገብቶታል። በዚህ ደግሞ የቤቲ ከዚህ አይነት በሽታ ውስጥ እንዴት አድርጋ ነው ማውጣት የምንችለው? በእኔ ምክንያት ስላበደችም እያለም ይላል። ነገር ግን ደግሞ በእኔ ምክንያት አይደለም ያበደችው፣ እውነታውን መቀበል አቅቷት ነው ያበደችው እያለም እንግዲህ ሁለት ሆኗል ማለት ነው። ኪራ እየተወላወለ ነው ማለት ነው። መንገድ ላይ በዚሁም አጋጣሚ ልክ ቤቴ ስታገኘው እውነትም አልመሰላትም። በህልሜን ያለችው እንግዲያውስ ኪራይን እየምታገኝሁት ወረቀቱ ላይ የጻፍኩለትን እያንዳንዱን ሄጄ ላሳየው ላንብለት፣ ና እንሂድ፣ ዛሬ ከቤት ይሁን፣ ዛሬ ከኔ ጋር እሆን እያለች እየለመነችው ነበረ። እሱም ግን ቤቴ ደህና ነሽ ብሎ አቅፏታል ማለት ነው። ይሄ ነገር ወዴት እየሄደ ነው? ወዴት እየሄደ ነው? አቅጣጫውን ወዴት እየመራ ነው የሚለውን እንግዲህ የምናየው ይሆናል ማለት ነው ዳር እስከ ዳር መጨረሻም እንግዲህ እኔ ስራ ቸኩላለሁ ይሄዳለሁ ብሎ ይላታል እባክ ኪራዬ አትሂድ ዛሬ ስራው ይቅር ዛሬ ከኔ ጋዋል እያለች ነው ቤቲ ነገር ግን እሱ አልችልም እያለ ነው ያገኛትም እንግዲህ በእናቷ እናቷ ስለምጨቀጭቀው ነው ዛሬ ላይ እሷን ሊያገኛት የቻለውን ማለት ነው በአጋጣሚም እንግዲህ እናትየዋም እባክ እማይሆን ተሆነ ለሳምንት ያህል ከኔ ቤት ሁን እኔ ቤት ሆን ትንከባከብ ካለች እያለችም ስትለምነው ነበር። ነገር ግን እንደዚች አይነት ጨቅጫቃ አረመኔ ልጅሽን መቼ ቢሆን ማየትም አልፈልግም ከእሷ ጋርም አልኖርም እያለም ሲል ነበር። ነሷም እንደዚህ አይደለችም፣ ቤቴ እንደ ድሮ አይደለችም። አሁን እንኳን ልጨቀጭቅህ ቀናም ብላም አታይክም። እስከምታገግምልኝ ነው እባክክ፣ ልጄ እባክክ ስለምንክ እያለች አሁንም ምግሩ ላይ እስከመውደቅ ድረስ ደርሳለች። በጣምም ደንግጣለች። እየተሯሯጠች ነበር ስትለምነው የነበረው በዚሁም አጋጣሚ እባክግ ምን ልቡ የማይራራ ሰው ነው እያለች እንግዲህ ነገሯንም ወደ ስድብ ምንትን እያለች እያመራችው መለስ ቀለስም እያደረገችው ነው እንግዲህ ያው የእናት ወዶሮሮ ነው እንደሚባለው እናት ለልጇ አማት ሆነው የለም እግሩ ላይ ድረስ ወድቃለች ማለት ነው እኪራ እግር ላይ በዚሁም አጋጣሚ አሁንም እየተከታተለችው እባክክ ልጄ ዛሬም ኃይለኛ በሽታ ላይ ወድቃብኛለች። አሁንም በመድኃኒት አስተኝቻትን የመጣሁት እባክህ ተለመነኝ ልጄ እባክክ እያለችውም እንግዲህ እግሩ ላይ ወድቃለች። እግሩ ላይም ስትወድቅ እባክሽ እናቴ ሰው ያየናል። ኧረ ሰው ምን ይለናል? ተነሽ ብሎም አስነስቷታል። እሺም ሲላት እንግዲህ በጣም ተደስታ እግዚአብሔር ይስጥክ የላዊ ይስማክ ብላ መርቀው ሄዳለች። እንግዲህ አሁንም ደግሞ ልጄ ወደ ሌላ ነገር እንዳታመራብኝ ብላ እየሮጠች ተመልሳ ሄዳለች ማለት ነው። በዚሁም አጋጣሚ በጣም ጨንቆታል ኪራ ማለት ነው። የሚያደርገው ግራ ገብቶታል። ናሆሚን ባለፈው እንዳየ ነው እንግዲህ መራዊትን ለማስደሰት ሲል ዛሬ ላይ ታገቢኛለች ጥያቄ ጠይቋታል። መራዊት በጣም ተደስታለች። ውስጧ በጣም በቃ ደስታ ተመሞላቱም ወላቱም አንጻር የምታወራው ሁሉ ግራ ገብቷታል። እንግዲህ በአበባ ፏ ብትን አድርጎ ናሆሜ ዛሬ ታገቢኛለሽ የኔ ሙሉ ሴት ብሏታል። እሷን በጣም ተደስታ አዎ አገባ ካለው ብላ እንግዲህ ያለ የሌለውን ፍቅራቸውን ዛሬም እያሳለፉ ይገኛሉ። በእርግጥ የናሆሜ እና የመራዊት ቤት ሁሌም በፍቅር የተሞላ ነው። ዛሬም ላይ እየቀጠሉበት ይገኛሉ። እንግዲህ የቤቴ እናት ዛሬም ደጋግማ ደጋግማ አሁንም ኪራን እየተከታተለች ነው። ቀጥታ እቤት ድረስ ሄዳለች። እሱ አስብበታል ብሎ ጥሏትም ሄዱ ነበረ። በር ድረስ ተከትለው ሄዳለች። እንግዲህ በር አንኳኩታ የኪራን በር ስታንኳኳ ሌና ነች የወጣችው። ሌናም ስትወጣ እንግዲህ ኪራን ማግኘት ትፈልጋለሁ ልግባ ወይንስ ተጠሪልኛለች ብላ ተጠይቃታለች። ሌና እኔ ዚህ ቤት የማላቀውን ሰው ማንኛውም ሰው ማስገባት አልችልም፣ እጠራልሻለሁ ብላም ትላታለች። እሺ ችግር የለም፣ እኔ ዚጋ ቆሚ እጠብቅሻለሁ፣ ጥሪልኝ ብላም ስትላት እንግዲህ ልክ ይህን እያወራች እያለ ኪራ እንዳጋጣሚ ይመጣል ማለት ነው። ኪራም ሲመጣ በጣም ትደነግጣለች እሱም ይደነግጣል። እሺ ያንቺ ግቢ ብሎ ሊናን አስገብቶ እሱ በር ላይ ወደ ውጭ ወጥተው ከቤቴ እናት ጋር እያወሩም ነበረ። በዚሁም አጋጣሚ ሊና በሩ ላይ ተለጥፋ ምን እንደሚያወሩ እያዳመጠች ነበር ማለት ነው። ኪራ ከቤቴ እናት ጋር ጨዋታቸውን ጨርሰው ልክ ወደ ቤት ሲገባ እሷ በር ላይ ተለጥፋለች። በጣም ትደነግጣለች። ምንድነው በር ላይ ተለጥፈች የምታዳምጪው ብሎም ሲላት፣ እንግዲህ በጣም ደንግጣ የምታረገው የምታወራው ጠፍቷት መወልወያ እየፈለግኩ ነው ብለዋለች። መወልወያ እዚህ በር ላይ ምን ይሰራል መወልወያ እያለም እያላትም ነበረ። በዚሁም አጋጣሚ በጣም ደንግጣ የምፈልገው መወልወያ ነው እንዲ መወልወያ መፈለግ አልችልም እንዴ መወልወያ መወልወያ እያለች እንግዲህ ፈለገዋን ቀጥላለች ማለት ነው በዚሁም አጋጣሚ ይቺ ከይሲ አሁን ያወራነውን ሰምታ ለጽናቴ ትናገር ይሁን እያለ እያለ እንግዲህ በጣም አሁንም ደግሞ አሁንም ሌላ ወጥመድ ውስጥ ገብቷል ማለት ነው። ለነገሩ እዚህ በር ላይ ተለጥፋ እንዴት ነው ማሰመው እያለም እንግዲህ በጣም ጨምቆታል። ሮጣ ወደ ቤት ሄደችው እንደፈራችው እንግዲህ ሊናም አሁንም ቢሆን ተመልሳ ሄዳ ኪራጋ ተኪራጋ ተመልሳ ወደ ቤት ገብታ ለጽናት ነግራታለች ማለት ነው ጽናት ቅድም በሩ ሲንኳኳ ሰምተሽ ነበረ፣ አይደል? አዎ፣ ሰምቻለሁ። እና የሆነች ትልቅ ሴትዮ ልጄን አድንልኝ ልጄ ግዴታ ካንተ ጋር መሆን ነው ያለባት ልጄ ካላንተ መዳን አትችልም እያለች ስትለውም ነበረ። እና እያለችም ስትል እንግዲህ ማንች ጽናት እንዲህ ኪራ፣ ታዲያ ዶክተር አይደለም፣ ተሳስተች ሊሆን ይችላል። ሁለተኛ ያልተረጋገጠ ወሬ በእኔና በኪራ መካከል ምንም ነገር እንዳታስተላልፊ አልፈልግም። እኔ አሁን ራሴን አዳምጬ ኑሮና ኑሮዬን ብቻ ነው የምኖረው ብላም ትላታለች። እንግዲህ ይቺ ነገረኛ ስለነገርኳት ኳት ነው እንደ ፉንፉን የሚያደርጋት ምናምን ብላ እንግዲህ እሷም ተነዳለች። ኪራ በዚሁም አጋጣሚ ወደ ኩሽና ወደ መኝታ ክፍሉም ገብቶም ነበረ። በጣም ጨንቆታል። ወይ ቤቲ ምነው ባላቀሽ በቀረብኝ ነበር እያለም ሲልም ነበረ። እናቷም አሳዘነችኝ የእሷም አቀል መሳት አሳዘነኝ። ጽናቴንስ እንዴት ነው ማረጋት? ደግሞ ይቺ የጽናቴን ሕይወት ልትቀማ የሆነች ከይሲ እንዴት ብዬ ነው ቤቴን ማመጣት? በፍጹም አላደርገውም እያለ እንግዲህ ብቻውን እየተነጋገረ ይገኛል። በዚሁም አጋጣሚ ወደ ካፌ ወጥቶ እንግዲህ ይደውላል ማለት ነው። ለማን እንደደወለ እርግጠኛ አይደለንም፣ ማንነቱን አላሳወቀንም። ቤቲ ልትመጣ እንደሆነ ይነግረዋል ማለት ነው። እርግጠኛ ነኝ። ማነው ስሙ? ናሆም መሆን አለበት። ቤቲ ልትመጣ እንደሆነ ይነግረዋል። ቤቲ ታዲያ ብትመጣ ወይኔ አቅሏን ስታለች ምናምን ሲለው እንግዲህ በጣም አዝኖም ነበረ። አዘንክላት ማለት ነው። እሷ ማለት እኮ ልጄን ያሳጣችኝ የጽናቴን ህይወት ልታጠፋ የሞከረች ሰይጣን ከይሲ ሰው ኮነች፣ ብሎም ብሎ ይላል። እንግዲህ ለምንድን ነው እንደዚህ ልታረቅ የቻለችው ብሎም ሲለው፣ ይሄማ እኔን ስላላገኘች ፍቅሯን ፍቅሬን ፍቅሯን ስላልተቀበልኳት ነው እኔን ማመን ሲያቀታት ነው እንግዲህ እራሷን ያሳበደችው ብሎ ሚል እያለው ነበረ። በዚሁም አጋጣሚ እያወራ ያለ አሁንም የቤቴ እናት እዛው የተቀመጠበት ትመጣለች ለምንድን ነው ደግሞ እዚህ ጋር የምትሰሪው? ለምን ትከታተኛለሽ? እያለም ሲላትም ነበረ። እሷም እንግዲህ እሪ ብላ እያለቀሰች ለምነዋለች። በዚሁም አጋጣሚ እሺ የሚሆነውን የሚፈጠረውን እናያለን። እንደው ፈቀድልኝ ሚስተን ሄጄ ልለምናት እያለችም ነበረ። እንዳትሰማ እሷ እንዳትሰማ አልፈቅድልሽም እያለም ሲላት እስቲ ይቺ ከይሲ የሆነች ልጄን ያሳበደች ሴት ልያት ብላም ትለዋለች። በፍጹም ጽናቴ እዚህ ውስጥ አልገባችበትም በፍጹም አላደርገውም እያለም እንግዲህ እሱም ለጽናትም እየተከላከረ ይገኛል። በፍጹም አሁንማ ጽናቴ መደበቅ አልችልም እውነተው መናገር አለብኝ የሚል ውሳኔ ወስኗል። እንግዲህ በዚሁም አጋጣሚ የቤቲ እናት ቀጥታ አብረው ከኪራ ጋር ሄደው እንግዲህ ለጽናት ያለውን ነገር እውነታውን ነግረዋታል። ጽናት ግን አልፈቀደችም። በህይወት እስካለው ድረስ እኔ የቤቲን አይን ማየት አልፈልግም፣ እሷ እኮ ህይወቴ ልታጠፋ የሞከረች ሴት ነች እያለችም ብላት ጥላትም ሄዳለች። በጣም ደንግጧል ኪራ። አሁን አባቴን ማረገው እያለም ነበረ፣ እንግዲህ ተከትሏት ሄዷል። እሷም ተኝታ እያለቀሰች ነበረ። ነገር ግን መጀመሪያ የ የጽናት አባት ደውሎ ሁለት እባቦች ወደ ቤት ሲመጡ ሲጠመጠሙብሽ አዩ ብሎ ብሏታል። እንግዲህ ይሄ ነገር መጣ። ይኸው ቤቲ ነገሩን እየጠመዘዘች እባብ ሆና መጣች ማለት ነው። እውነትም የጽናት አባት የሚያዩት ህልም እውነት ነው እና አባቴ ስትነሳ ጠዋት ህልም ህልም ህልም ልም ህልም ልም በል አልክ እያለችን ብለው ነበረ። እውነትም ህልም ልም እንደተባለው ህልም ልም ብሎ ይሆናል ብለን እናስባለን። ሊናም እንግዲህ ጽናት በጣም እንደዚህ ሆናም አይቻ ታላቅም በጣም ስሜታዊ ይሆናለች ሊሆንም አይችልም እንዴት እንደዚህ ታደርጊያለሽ? እያለች እንግዲህ እና ማዘረን እያጽናናቻት ነበረ እንግዲህ የቤቲን እናት ጽናትም እንግዲህ እግሯ ላይ ወድቄ እለምናታለሁ እየተባለችም እያለቻት እያለ ጽናት ማዘር፣ እኔ እግሬ ላይ ብትወርቁ ምንም የሚፈጠረው ነገር የለም። በህይወት እስካለው ድረስ እኔ ቤቴን ማየት አልፈልግም ብላ በላታለች። እንግዲህ ይህን አይነት መልሰ መልሰላታለች። እኔ አንቺ ጥሩ ሴት ነች ስትባይ ነበር የምሰማው፣ ለምን እንደዚህ እያለችም እንግዲህ ይህ ቤቴ እናት እየለመነቻት ትገኛለች። ጽናቴም እንግዲህ እኔ ስለ እናት እናት ስላሌለኝ ስለ እናት ስሜቱን ስለማላቀው ነው እያለችው ኖለ ኪራ ኪራም እንግዲህ እናቴ ትዝ አለችኝ እንደዚህ ስትለምነኝ እያለ እንግዲህ እየለማመናቸው እየለመናት ይገኝ ነበረ። በዚሁም አጋጣሚ ማነች ሰኒ ክብሮም ጋር ደውለ ነበረ እንደ ናፈቃት እንዲገልጽ ከዚህ ፊት ተጣልተው ተለያዩ። ዛሬ ላይ ግን ናፍቋት የምንሰራው ምግብ፣ የምንዝጣለው ወክ፣ የምንወጣው ትዝ ብሎኛል እሱ ናፍቆኛል ትለዋለች። እኔነኝ የናፈቅኩ ሲላት አንተ አይደለክም ናፈቀኝ ይህ ናፈቀኝ ማለት አንተ ናፈቀኝ ማለት አይደለም። እንግዲህ ለማንኛውም በኋላ ስልክ እናወራለን ብላ ስልኩን ትዘጋለች። ነገር ግን ስልኩን ዘግታ ተንጅሰኔ ወደኋላ አስቢ። ምን እያሰብሽ ነው? ይህ እኮ እውነት ነው በሁለት ቀን ሲወጣ እንዲህ የናፈቀሽ ምንድን ነው ተይ እንጂ እያለች የራሷንም እየጠየቀችንም ነበረ ጽናት ወደ ታናዳ እንግዲህ ቀጥታ ወጥታ ወደ ሰኒ ጋ ነው ሄደችው ሰኒ ጋ ሄዳ ያለውን እውነታውን ነገር ተነግራታለች ለሰኒ ማለት ነው ሰኒም እንግዲህ አይዞሽ እያለች ስታጽናናትም ነበረ እንግዲህ ምን ይፈጠራል የሚለውን ደግሞ በቀጣይ ቪዲዮ ይዤላችሁ የምመጣ ይሆናል። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ ደህና ሆኑልኝ። እውነት ቤቲ መጣ ከኪራ ጋር ትሆን ይሆን የሚለውንም የምናይ ይሆናል። ውዶቼ ባይ ባይ